ሰላም ጤና ይስጥልን፣ የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች። የሰዓቱን ዜና አሁን ጀምረን፣ የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች፣ በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እሱም በእነዚሁ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሁኑ። ቀዳሚውን የክልሉ መንግስት የጀመረውን ነውጠኛ አመራሮችን ከስልጣን የማንሳት እርምጃ አጠናክሮ እንዲቀጥል ተጠየቀ። የማዕከላዊ ኢትዮጵያ ክልል መንግስት በክልሉ ውጥረት እንዲነግስ፣ ግጭት እንዲባባስ እየሰሩ ባሉ አመራሮች ላይ የጀመረውን ጠንካራ እርምጃ አጠናክሮ ሊቀጥል ይገባል ተብሏል። የኔን ምንጮች በዝርዝር እንደሚያስረዱት ሰሞኑ በክልሉ የተጀመሩ አመራሮችን ከቦታቸው የማንሳት እርምጃ በብዙ አመራሮች ዘንድ ድንጋጤን ፈጥሯል። ከክልሉ ምስረታ ጀምሮ ከኢመደበኛ ኃይሎች ግንኙነት ያላቸው የክልሉ መንግስት ላይ በተለይም ርዕሰ መስተዳድሩ ዶክተር እንዳሻው ጣሰውን ከስልጣን እንዲወርዱ የሚፈልጉ አመራሮች እንዳሉ ይህን በተከታታይ ሲዘግብ ቆይቷል። አሁን ባለው ክልል ውስጥ ፍላጎታችንን እናም ጥቅማችንን አልተከበረም፣ ስለዚህ ክልሉ መፍረስ አለበት የሚሉ አመራሮች ቁጥር ቀላል የሚባል አይደለም። ግጭት በመፍጠር ክልሉን መፍረስ አለበት ካልሆነም ርዕሰ መስተዳደሩ ከስልጣን መነሳት አለባቸው የሚሉ ቡድኖች ወይም አንጃዎች አሉ። በሰሞኑ የመንግስት እርምጃ እነዚህ አካላት መንደር ድንጋጤ ፈጥሯል ተብሏል። ለረጅም ጊዜ በክልሉ ካቢኔ ሳይቀር ሲተቹና ሲገመገሙ የነበሩ አመራሮች አሉ። የክልሉ መንግስት ሚስጥራዊ እቅድ ሳይቀር በማህበራዊ ሚዲያ ባደራጇቸው አካላት በኩል ይፋ ሲያደርጉና ሲቃወሙ ቆይቷል። በክልሉ የሚታዩ የዜጎች ሰላምና ደህንነት እጦት እንዲቆምና ሰላማዊ ቀጠና ለመፍጠር እነዚህ አንጃዎች ከክልሉ ካቢኔ መራቅ አለባቸው። መሰረቱ ሆሳና ሆኖ በቀቢናና በማረቁ ፅንፈኞች ዓላማውን የሚተገብር ቡድን ነው። የገንዘብ ኃይሉ በዋናነት አፍሪካ በሚኖሩ ደጋፊዎቹ ሲሆን ካረብ ሀገራትና አሜሪካ ፈንድ ይደረጋል። አሁን አሁን ከፍተኛ ቁጥር ያለው ዲያስፖራ ቡድኑ እየተቀላቀለ ይገኛልም ተብሏል። አንጃው ከያለበት ከአመራርነት ቦታ ካልተነሳ ለክልሉ ለክሉ ህዝቦች በሰላም የመንቀሳቀስና የመስራት ነጻነት ይገደባል፣ ውጥረቶችም ይሰፋሉ ተብሏል። ሰሞኑ በፌዴራል መንግስቱ አቅጣጫ ሰጪነት በሀገሪቱ በተለያዩ አካባቢዎች የአመራር ሽግሽግና ማንሳቱ እርምጃ ተግባራዊ እየተደረገ ነው። ይህም ለክልሉ መልካም አጋጣሚ የፈጠረ ነው የተባለ ሲሆን ለረጅም ጊዜ ክልሉን ሲያወኩ የነበሩ አመራሮች ላይ እርምጃ እንዲወስድ የክልሉ መንግስት ሙሉ ስልጣን የሚሰጥ መሆኑም ተገልጿል። በዞኑ የጤና ተቋማት አገልግሎት አሰጣጥ አሁንም በጣም ዝቅተኛ መሆኑ ተገለጸ። በጉራጌ ዞን የጤና ተቋማት ተደራሽነትና አገልግሎት ዝቅተኛ በመሆኑ ዜጎች በተለያዩ ቦታዎች በሕክምና ጦት እየተጉላሉ ነው ተብሏል። በዞኑ ከተሞችና ወረዳዎች የሚገኙ የጤና ተቋማት መጠን ዝቅተኛ መሆኑና ያሉት የጤና ተቋማት በቂ መሳሪያ እንኳ የላቸውም ነው የተባለው። በያ አስተዳደሩ ስለ ዞኑ ጠቅላላ የጤና መስጫ ተቋማት በተመለከተም ይፋ የሚደረጉ ሪፖርቶች መሬት ላይ ካለው ጋር ተቃራኒ መሆኑም ተገልጿል። በመንግስት አማካኝነት ተከፍቷል የተባሉ ጤና ጣቢያዎች በቂ የሆነ አገልግሎት መስጫ መሳሪያ የሌላቸው፣ ከፍተኛ የሆነ የመድኃኒት እጥረት ያለባቸው ናቸው። ሌላው ቢቀር የተሟላ ምርመራ ማድረጊያ መሳሪያ እንኳ የላቸውም። በየወረዳው እናቶች፣ አባቶችና ህጻናት ከህመም ጋር ለረጅም ጊዜ ይታገላሉ በተለይም አቅመ ደካማ የሆኑ የማህበረሰቡ አካል የዚህ ችግር ቀዳሚ ተጋላጭ ናቸው እናቶች የወሊድ ጊዜያቸው ሲቀረብ ዛሬም በቃሬዛ መሸከም እየተለመደ ሆኗል ይላሉ ጄኔን ያነጋግራቸው ዜጎች ፈጣን ህክምና ማግኘት ያለባቸው ታማሚዎችና ለወሊድ ቶሎ ወደ ህክምና ተቋም መድረስ ያለባቸው እናቶች በጊዜ ሕክምና ሳያገኙ ህይወታቸው እያለፈ መሆኑ ጅንን ከወረዳዎች ያሰባሰባቸው መረጃዎች ያመለክታሉ። በሀገሪቱ በተለያዩ የገጠር አካባቢዎች አምቡላንሶች ማየት የተለመደ ነው። ብዙኑ ሕክምና በየጊዜው ማግኘት ያለባቸው እርጉዝ እናቶች እንኳ ማጓጓዣ አምቡላንስ የለም። ትኩረት የተነፈገው ዘርፍ ነውም ተብሏል። በየወረዳው የተከፈቱ የግል ጤና ጣቢያ ቢኖሩም በዋናነት አገልግሎት የሚሰጡት አቅም ላላቸው አካላት ሲሆን፣ እነሱም በቂ አገልግሎት የላቸውም። አንዳንዶቹ የሚጠይቁት የክፍያ መጠን የማህበረሰቡን አቅም ያገናዘበ አይደለም ተብሏል። መሻሻሎች የማይታይበት የዞኑ የጤና አገልግሎት ድክመት መለወጥ ችላ የሚባል አይደለም። በተለይም በገጠራማ አካባቢዎች ችግሩ የባሰባቸው አካባቢ ናቸው፣ ትኩረት ይፈልጋሉ ብለዋል ዜጎች ከዚህ በተጨማሪ በዞኑ መቀመጫ ወልቂጤ ከተማ ያሉት የአምቡላንስ አገልግሎት በተመለከተ ቺኒን ተደጋጋሚ ቅሬታ የሚደርሰው ሲሆን አገልግሎት ፈላጊ አካላት ሲደውሉ ነዳጅ የለንም፣ ነዳጅ ትሞላላቸው ወይስ ከማለት ደረጃ ደርሰዋል የተባለ ሲሆን የሚመለከተው አካል ፈጣን ማስተካከያ እንዲያደርግም ተጠይቋል። በአዲስ አበባ ከተማ ከመንገድ አጠቃቀም ጋር በተያያዘ ከ11 ሺህ በላይ ሰዎች መቀጣታቸው ተገለጸ። የአዲስ አበባ ከተማ የመንገድ ትራንስፖርት ለመቆጣጠር የወጣውን ደንብ 557 ዝበር 2016 11508 እግረኞችን ተላልፈው መገኘታቸው ተነግሯል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የህዝብ ግንኙነት ዳይሬክተር የሆኑት ገነት ዲባባ እንደገለጹት ይህ ቁጥር በሦስት ወራት በእግረኞች ላይ በተካሄደው ቁጥጥር የተገኘ መሆኑን አስረድቷል። እነዚህ እግረኞች ትክክለኛ የመንገድ አጠቃቀም ያልተከተሉ ሆነው በመገኘታቸው 6108 የሚሆኑት በገንዘብ እንዲቀጡ ተደርጓል። እንዲሁም 5499 እግረኞች ደግሞ ማኅበራዊ አገልግሎት እንዲሰጡ በማድረግ ተቀጥተዋል ተብሏል። የጆሮ ማዳመጫ አድርገው መንገድ በማቋረጥ እንዲሁም ለእግረኞች ተብሎ የተተከሉ አጥሮችን የዘለሉ እግረኞች በቅጣት ወንደ ምክንያት መቀመጡም ተገልጿል። በትክክለኛ የእግረኛ መሻገሪያ መንገድ ያላቋረጡ፣ እንዲሁም በተሽከርካሪ መንገድ ያለ በቂ ምክንያት በቁሙ እግረኞች የግንዛቤ ማስጨበጫ በተጨማሪም ከ100 እስከ 150 ብር እንዲቀጡ መደረጉንም ተነግሯል። በጌዲዮ ዞን የሚገኙ የአልኮል መጠጥ ቤቶች ከምሽቱ 12 ሰዓት በኋላ እንዳይሰሩ የሰዓት ላፊ ገደብ መጣሉ ተነገረ መጠጥ ቤቶችና ሰዓት ላፊ ገቢያ በጤና በኢኮኖሚ በትምህርት በሰላምና ጸጥታ በሴቶችና ህፃናት በባህል ሴት ላይ ከፍተኛ ተጽዕኖ እያሳደረ በመሆኑ በጌዲዮ ዞን የሚገኙ መጠጥ ቤቶችና ገበያዎች ከምሽቱ 12 ሰዓት በኋላ እንዳይሰሩ የሰዓት እላፊ ገደብ መጣሉን የዞኑ ጤና መምሪያ ኃላፊ አስታውቋል። መጠጥ ቤቶች ለጸጥታና ለክፉ ወንጀሎች 80 በመቶ መነሻ ከመሆናቸው በዘለለ እንደ ኤችአይቪ ቲቪ፣ ጉበት፣ ካንሰር ለተለያዩ ተላላፊና አስከፊ በሽታዎች ተጋላጭ በማድረግ ለከፋ ሞት እየዳረጉ እንደሚገኝም ተገልጿል። ከወንጀል አንጻር ግድያ፣ አስገድዶ መድፈር፣ ስርቆት፣ ዝርፊያና አደንዛዥ እጽ ዝውውር እንዲበራከት ዋነኛ መንስኤ መሆኑም ተጠቁሟል። አረቄ መጠጥ ወደ ዞኑ እንዳይገባ ማገድ እንዲሁም በተለይም በገጠሩ ማኅበረሰብ ዘንድ በጤናማነት የሚዘጋጁትን ሳይሆን አሁን ላይ ባዕድ ነገር ተቀላቅሎባቸው የጤና እክል የሚያመጡትና አስክረው የወንጀል ድርጊት ለመስራት ኃይል የሚሰጡ ጠላ ቤቶች እንዲዘጉ ይሰራል ተብሏል። የአልኮል መጠጥ የጤና አስከፊነት የሃይማኖት ተቋማት፣ ትምህርት ቤቶች እና የተለያዩ አማራጮችን በመጠቀም ግንዛቤ የመፍጠር ስራ እየተሰራ እንደሚገኝም ተገልጿል። ይህ በእንዲህ እንዳለ በሀገሪቱ በተለያዩ አካባቢዎች የአረቄ መሸጫ ቤቶች የተዘጉ መሆኑ ሰሞኑ መዘገቡ የሚታወስ ነው። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ወደ ግብፅ መጓዛቸው ተሰማ። ፕሬዝደንት ኢሳያስ አፈወርቂ በፕሬዝደንት አብዱል ፈታ አልሲሲ ግብዣ ለአምስት ቀናት የስራ ጉብኝት ወደ ግብፅ ማቅናታቸው ተነግሯል። ሁለቱ መሪዎች የሁለትዮሽ ግንኙነታቸውን የበለጠ በማሳደግ እንዲሁም የጋራ ጠቀሜታ ባላቸው ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ይወያያሉ ተብሏል። የፕሬዝደንቱ ጉዞ ምናልባትም በአሰብ ወደብ ጉዳይ ከኢትዮጵያ መንግስት ጥያቄ ገፍቶ መምጣቱንና ውጥረት ጋር ሊያያዝም ይችላል ተብሏል። ኤርትራ ከግብፅ ጋር ወታደራዊ ስምምነት ማድረግና ድጋፍ በማግኘት ትታወቃለች። ቀጠናው የፖለቲካ ውጥረቶች ሲያጋጥሙም የሁለቱ መሪዎች እጅ ከፍተኛ መሆኑም ይነግራል። በሌላ ዜና የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ብልጽግና ፓርቲ በአሰብ ወደብ ዙሪያ የሚያሰማው ቅዠት እየተባባሰ ሄደዋል በማለት ተሳልቋል። የብልጽግና ባለስልጣናት አሰብ ወደብ ያላት የህዝብ ብዛት የኢትዮጵያ ከተሞች ካላቸው እጅግ ብዙ ህዝብ ጋር ሲያወዳድር እጅግ አነስተኛ ስለመሆኑ ይናገሩ ጀምሯል በማለትም ተችቷል። መክሰኞ እለት በኢትዮጵያ ፓርላማ ውስጥ የተሰማው ትርክት ከተሻለ በድርድር ካልተሻለ በወታደራዊ ወረራ ያሰወደ ባለቤት እንሆናለን የሚል ይዘት ያለው ያሉትን ንግግር ተችቷል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ።